ሰላም ሰላም የቲክቶክ ቻናል ቤተሰቦች፣ በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ኤሌክትሪካል ፖይንት ዋጋ እና እንዴት ለክላይንታችን ሂሳብ እናስገባለን የሚለውን ነው ማሳያችሁ። ይሄ የምታዩት ኖርማሊ ለሳምፕል የሰራሁት አሰራር ነው። ስታወጡ ሌቦር ኮስት ብሬክዳውን ፎር አቶ ይኖክ እንዳለ ብላችሁ ትፅፉና ከዛ በኋላ ያሉትን ማቴሪያሎች በሙሉ አስገባላችሁ ማለት ነው። አሁን ለምሳሌ ዲስክሪፕሽን ላይ ኮንትሮል ፓናል ወይም ደግሞ ቦርድ አለ ዲስትሪሽን ቦርድ አለን እንበል እና ያለን ዲስትሪሽን ቦርድ ፍላሽ ማውንተድ ኤስዲቪ ፓናል ሜን ብሬከሮችን የያዘ እና በፒስ አንድ አለ እንበል። ዋጋ ስታወጥ የብሬከር በብሬከር ሂሳብ ስለሆነ፣ አሁን ለምሳሌ አስር ብሬከር ከሆነ አንድ ብሬከር በፖይንቱ ለመቶ አምሳ ብር ነው የሚሰራው ስለዚህ አንድ ቦርድ ነው፣ አንድ ኤስ ኤስዲቪ ነው። ስለዚህ አንድ ኤስ ኤስዲቪ አስር ብሬከር ውስጡ አሉ። ስለዚህ ኳንቲቲው አንድ ነው፣ በአስር ታባዙ ነው። ለምሳሌ 250 ሆኖ 2500 ብር ቶታል ፕራይስ 2500 ታስቀምጣላችሁ ማለት ነው። ይሄ አንድ ኤስዲቪ ሲኖረው ነው። አንድ ኤስዲቪ ሲኖረው ነው። ፎቆች ላይ ሲሆን እስከ አራት እስከ አምስት ኤስዲቪዎች ይኖራሉ ማለት ነው። ሙሉ ጣጣውን የጨረሰ ፕራይስ ነው የምታስገቡት። እዛ ደግሞ ሁለተኛው ደግሞ የሚሆነው ላይት ዋይሪንግ ነው። ላይት ዋየሪንግ ላይ ስንሄድ ዳይሬክትሊ ላይት ዋይሪንግ ላይ የሚሰራው ስራ መጀመሪያ ኮንዲት ይዘረጋል። ከዛ ሌትር ገመድ ይሰባል። ከዛ ኮኔክሽን ይሰራል። ግን እናንተ እዚህ ጋ ሂሳብ ላይ ስታስገቡ ምታስገቡት አንድ ነጥብ አምስት ገመድ ሁለት በኮንዲት ተዘርግቶ ከዛ ኮኔክሽን ቦክስ ተቀምጦ እያንዳንዱ ነገር ተከድኖ አሁን ለምሳሌ ድሮይንጉ ላይ አምፖሎችን ትቆጥሩና መቶ አምፖል አለ እንበል መቶ አምፖሉን ይህንን ሁሉ ጣጣውን ጨርሼ ዋጋው መቶ ሰማንያ ብር ነው። ስለዚህ ታባዙና 180 ድሮንጉ ላይ ያለው ለምሳሌ አምፖሎች 100 አምፖሎች ከሆኑ በ180 ብር ታባዙና 180 ብር ይሳብ ማለት ይሄ፣ አሁን ኮንዲት ዘርግታችሁ፣ ኤሌክትሪክ ገመድ ሰባችሁ፣ ኮኔክሽን ቦክስ ጨርሳችሁ፣ ተከርኖ ነው 180 ብር ይሳብ። ስለዚህ አጠቃላይ አባሳችሁ ቶታል ፕራይሳችሁን ታስቀምጣላችሁ ማለት ነው። ከዛ ደግሞ ሌላኛው አምፖሎቹ ሲገጠሙ ነው አምፖሎቹ ሲገጠሙ ፊክቸር ማለት ነው። አምፖሎቹ ሲገጠሙ እንደ አምፖሎቹ አይነት ይለያያል። አሁን ለምሳሌ ፕሮፋይል ላይት ሊሆን ይችላል፣ ስትሪፕ ላይት ይሆናል። እነዚህ በሜትር ናቸው። ስፖት ላይት ሊሆን ይችላል። አሁን ለምሳሌ እኔ በስፖት ላይት ነው የሰራውላችሁ ስፖት ነው እንበል እና መቶ ስፖት አለ እንበል። መቶ ስፖት በመቶ ሀምሳ ብር አንድ ስፖት በመቶ ሀምሳ ብር ታባዙና አስራ አምስት ሺ ብር ታስገባላችሁ ማለት ነው። ይሄ ተንጠልጣይ ምናምን ምናምን ሲሆን ሂሳባቸው ይለያያል። ዲፈረንት ነው፣ ያዋጣኛል በምትሉት ነው የምታስገቡት። እነሱ ሶኬት ላይ ደግሞ ስንመጣ የምናደርገው ምንድነው ነው እንደ መጀመሪያው የሶኬት ሶስት ገመሪዎች ይኖርታል። ግራውንድ ኒትራልና ፌዝ ከዛ ኮንዲታቸውን ጣጣውን ጨርሼ ኮኔክሽን ቦክስ ሰርቼ ኤቭሪቲንግ አድርጋችሁ ካስጨረሳችሁ በኋላ አምሳ ሶኬት ካለ አንድ ሶኬት ዩኒት ፕራይሱ በሁለት መቶ ብር አሁን ገበያ ላይ ያለው በሁለት መቶ ብር ታባዙና ሀምሳ ሶኬት በሁለት መቶ አስር ሺህ ብር ታስቀምጣላችሁ ማለት ነው። ከዛ ደግሞ ቀጥሎ ደግሞ ያለው ምንድነው ሶኬቶቹ መግጠም ነው። ሶኬቶቹን ስትገጥሙ ፊቲንግ ስትገጥሙ ማለት ነው። ይሄ ፊቲንግ ነው። ፊቲንግ ለምሳሌ ሶኬት በአራት ስድስት አምፒር ከሆነ ሀምሳ ፍሬ ሶኬት ነበረን በአርባ ብር ታባዙና ፊቲንግ አርባ ብር ነው። ሁለት ሺህ ብር ታስቀምጣላችሁ ማለት ነው። ባይ ዘ ወይ ይሄ ድሮይንጉ ላይ ያለው ሶኬት ነው። ሶኬቱን ድሮይንጉ ላይ ነው የምትቆጥሩት። ካርድ ፋይል አስልካችሁ ቆጥራችሁ ሂሳብ ሰርታችሁ እንደዚህ ነው የምታስገቡት። ከዛ ደግሞ ቀጣዩ የሚሆነው ስዊች ነው። ስዊችም እንደዚሁ ሀያ ስዊች ካለ ድሬንጉ ላይ ቆጥራችሁ ሲንግል ስዊች፣ ደብል ስዊች፣ ትሪፕል ስዊች ኢንተርሜት ስዊች ምናምን የሚባል ነገር የለም። ትሪፕል ስዊች ከሆነ ሶስቱም ስዊች እንደ አንዳንድ ፖይንት ነው የሚቆጠሩት ማለት ነው። ስለዚህ ሀያ ስዊች አለ ማለት በአርባ ብር ፊቲንጉን ማለት ነው። ከዛ ስምንት መቶ ብር ታስቀምጣላችሁ ማለት ነው። ዋናው ፖይንት ደግሞ ዜጋ ስንመጣ፣ አሁን ለምሳሌ ኬብሊንግ ነው። ኬብሊንግ አሁን ለምሳሌ እኔ ዜጋ ዝም ብዬ ያስቀምጥኩላችሁ በሁለት ፍሎር ነው፣ በግራውንድ ፍሎር እና በፈርስት ፍሎር። እስከ አስር ፍሎር ሊኖር ይችላል። እሱ እንደናንተ ነው። አሁን ለምሳሌ ኬብል ሶስት በባለ ስድስት ከሜይን ዲስትሪቢሽን ቦርድ ወደ ኤስዲቪ ግራውንድ ፍሎር የሚሄድ ሜትር በሜትር ነው ኬብል ስታስቀምጡ፣ ሰላሳ ሜትር ከነበረ በሰላሳ ብር እናንተ በሚያዋጣችሁ። አሁን ላይ ግን ገበያ ላይ ያለው ከሀያ ብር እስከ አርባ ብር ባለው ነው ሜትር እንደፊታቸው አይታችሁ በ30 ብር ዘጠኝ መቶ አስቀምጣላችሁ ማለት ነው። ከዛ ሌላኛውም እንደዚሁ ሌላኛው ሌላም ኬብል ካለ በሜትር እንደ ትሰራላችሁ ማለት ነው። ከዛ ደግሞ ወደ ዋናው ፓርት ስንመጣ እዚጋ ቴስቲንግ ኢንድ ኮሚሽኒንግ ነው። ቴስቲንግ ኢንድ ኮሚሽኒንግ እናንተ የሰራችቸውን ሙሉ ስራዎች ዘርታችሁ ከጨርሳችሁ በኋላ ቴስት ለማድረግም ክፍያ አለው። ስለዚህ እነሱን ኖርማሊ ራንደምሊ ኮመን ሂሳብ ነው የምታወጡለት ሁለትሺ ብርም ከሆነ ቴስት ለማድረግ የምትፈልጉት ሁለትሺ ብር፣ ሶስት ሺ ብር ከሆነ ሶስት ሺ ብር ሂሳብ ላይ ነው የምታስገቡት። ይሄን ገብቷቸዋል ያዋጣናል በምትሉት ሂሳብ ቴስቲንግ ኤንድ ኮሚሽን አቅምጣ ታስገባላችሁ ማለት ነው። ከዚያ ቶታል ፕራይሳችሁን እንደዚህ አድርጋችሁ ለሰውየው ታስገባላችሁ። እዚህ ጋ ሊረሳ ሊረሳ ማርግ ልትረሱት የማይገባ ነገር ቢኖር አንደኛው ይሄ ነው። ይሄ የምታዩት ኤኒ ቺዚሊንግ ኤንድ ፕላስተሪንግ ወርክ እዚህ ጋ የምታዩት ከእኛ ስራ ጋር አያካትትም። ቁርቋሮና የተቆረቆረ መድፈን ከኛ ስራ ጋር አይሄድም የሚለውን ታስገባላችሁ ማለት ነው። ይህንን አስገብታችሁ ከጨረሳችሁ በኋላ ቀጣዩ ቀጣዩ የሚሆነው ቀጣዩ ፓርታችን የሚሆነው ምንድነው? ፕራይስ እስኬጁል ነው። ፕራይስ እስኬጁል ማለት የአከፋፈል ሁኔታ፣ ያ ሰውዬ እንዴት ሊከፍለን ይችላል፣ እንዴት አድርገን ገንዘባችን እንቀበላለን የሚለውን በፐርሰንት ታስገቡለት አላችሁ። እራሳችሁ ካላስገባችሁለት የተንጠባጠበ ነገር ነው የሚሆነው። ስለዚህ ብዙ ጊዜ የሚደረገው ሀገራችን ላይ የሚደረገው በሶስት ነው። ሶስት ፕራይስ ስኬጁል አለ። አንደኛው ኮንዲት ከዘርግተን ከጨረሰን በኋላ ስላብ ላይ ሊሆን ይችላል ሰርፌስ ላይ ሊሆን ይችላል። ኮንዲት ተዘረጋ ማለት ዋናው ስራ ተሰራ ማለት ነው። ስለዚህ እሱ 30 ፐርሰንት ስራ አልቋል። የ51 ሺህ 900 ብር 31 ፐርሰንት ስንት ይመጣል? 15 ሺህ 57 ብር ትቀበላላችሁ። ኮንዲታችሁ ዘርግታችሁ ማለት ነው። ከዛ በኋላ ሁለተኛው ደግሞ የሚሆነው ዋይሪንግ ኮኔክሽን ዋየሪንግ ኮኔክሽን ጋር ከሚሄዳችሁ በፊት የምትሰሯቸው ብዙ ስራዎች ያሉት እስከአቶ ወራት ያስቀምጣላችሁ ምናምን፣ ይህን ሂሳብ ላይ ኦልሬዲ ያስገብታችሁታል። ዛ ሂሳብ ላይ ስላስገባችሁት ዋየሪንግ ጨርሳችሁ ኮኔክሽን ልክ እንደሰራችሁ የምታደርጉት ምንድን ነው? በአርባ ፐርሰንት ጨረሳችሁ ማለት ነው። በአጠቃላይ ከቀድሞ ጋር ሰባ ፐርሰንት ታቀናንሱና አስራ አምስት ሺ ወስዳችኋል ከሀምሳ አንድ ሺ ላይ ከዛ ቀሪውን 40 ፐርሰንት ሰሩ እና ያ ቀሪውን 40 ፐርሰንት ሰርታችሁ ትቀበላላችሁ። ከዛ ቀሪው የመጨረሻው የሚሆነው ፖይንታችሁ ሲጨርሱ ስራው ኢንድ ሲያደርግ ማለት ነው እንዳለ ፌክስቸር